ሰበር ዜና! ራያ ግንባር 100 ያክሉ ወደቁ። ራያ ሜዳ እየገቡ አለቁ። ዋይታ በስቶ ዋለ። የዋርካው ምሬ ወዳጆ ልጆች አንድ በአንድ ፈጇቸው። ጤና ይስጥልን ውድ አድማጭ ተመልካቾቻችን የፋኖ ዳይሊ ቤተሰቦች፣ ለዛሬ ወደ እናንተ የምናደርሰው የአመሻሽ መረጃችን በወሎ ምድር በራያ ግንባር የአማራ ፋኖ ብሔራዊ ኃይል ሲያደርገው የዋለውን ትንቅንቅ ያስመዘገበውን እጅን በአፍ የሚያስጭን የድል መረጃ እናበስራችኋለን። እስከ ፍጻሜው ድረስ በመቆየት እነዚህን ዝርዝር አበይት መረጃዎች እንድታደምጡን በአክብሮት እንጋብዛችኋለን። ይህ ብቻ ሳይሆን በላስታ ቀጠናም በተፈጸመ የደፈጣ ጥቃት የብልጽግና አመራሮች ተገድለዋል፣ በርካቶች ሙትና ቁስለኛ ሆኗል። የላስታ ሳምነው ኮር በላሊበላ በላ ከተማ እየተፈጸመ ስለሚገኘው ኢ ሰብአዊ ድርጊትም ጠንከር ያለ መግለጫ ይዞ ወጥቷል። በዝርዝር የመረጃ ሰዓታችን የምንዳስሰው አበይት የትኩረት ነጥባችን ነው። አብራችሁን ቆዩም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ዞበላምባ ክፍለ ጦር ራያ ቆቦ ላይ ከመቶ በላይ ጠላት ሙትና ቁስለኛ በማድረግ ትልቅ ድል ተጎናጽፏል። በአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር ሁለት የዞብላምባ ክፍለ ጦር በዛሬ ሰኔ 13 ቀን 2017 ዓም ከንጋቱ አንድ ሰዓት ጀምሮ በዋለው ውጊያ በሶስት ግንባሮች በራያ ቆቦ ሆርማት እስከ አራዶም ጥቁር አስፋልቱን አንደኛ ሻለቃና ሁለተኛ ሻለቃ ድሽቃ መድብተኛ እንዲሁም የክፍለ በጦሩ ቀኝ በጋራ ከፈንቴ ኪዳነ ምረት እስከ ቀመሌ ተክለ ሃይማኖትና አራተኛ በረኛው ሻለቃ ተኩለሽ ዙሪያ በአጠቃላይ ከመቶ በላይ ዙፋን ጠባቂ ሰራዊትን በመደምሰስ ታላቅ ጀብዱ በመፈጸም ድል ተጎናጽፏል። በተጋድሎው ጠላት ወርማትና አዲሱ ሰፈር እስከ ፈንቴ ኪዳነ እምረት ድረስ ባለ ግንባር ከዘጠና በላይ ሙትና ቁስለኛ የሆነ ሲሆን በአራት ፓትሮል እና በአንድ ወራል አስክሬንና ቁስለኛውን ሲያመላልስ ውሏል። በሌላኛው ግንባር በቀመለ ተክለ ሃይማኖት ከ40 በላይ የአገዛዙ ዙፋን ጠባቂ ሰራዊት ሙትና ቁስለኛ ሲሆን እየተዛዘለ ወደ ቆቦ ከተማና ሆርማት የጥላት ካምፕ ድረስ ፈርትቷል። በሶስተኛው ግንባር ተኩለሽ ከተማ አራተኛ ሻለቃ ብርሃኛው አንድ ሻምበልና ድሽቃ ምድብተኛ ስምንት በመደምሰስ ዘጠኝ በማቁሰል የጥላትን ምሽግ ጭምር በማስለቀቅ ታላቅ ድል ተጎናጽፈዋል። በዚህ ከባድ ትንቅንቅና ተጋድሎ በሶስት ግንባሮች በአጠቃላይ ከ1 በላይ የጥላት ኃይል የተደመሰሰና የቆሰለ ሲሆን የፋኖን ምት መቋቋም አቅቶት በመሸሽ ላይ የነበረ የጥላት ኃይልና ተጠባባቂው ኃይል አትሽሽ ተዋጋ፣ አልዋጋም በሚል ንትርክ ምክንያት ከአምስት ደቂቃ ብላ እየፈጀ የእርስ በርስ የጭበጣ ውጊያ በማድረግም በርካታዎች ሙትና ቁስለኛ ሆነዋል። የዋርካው ምሬ ወዳጆ ልጆች ያሳምነው ጽጌስ ትንፋሶች በራያ ቀጠና ብቻ ሳይሆን በወሎ በሁሉም ቀጠናዎች እያደረጓቸው ያሉ ትንቅንቆች እጅን በአፍ የሚያስጭኑ ድሎችን እያስመዘገቡ ዛሬም እንደቀጠሉ ናቸው። የአገዛዙ ኃይል ሰኔ ሰላሳ ከማብቃቱ በፊት ክረምቱ ከመጠናከሩ ሰማይ ከመጥቁሩ አስቀድሞም የፋኖን መፈናፈኛ ሳጥችኝ መዳረሻው እንዲጠፋም አቅሞ እንዲመናመን እንዲሁም ስጋቱ ወደማይሆንበት ደረጃ ለማድረስ በሚል አዲስ የጦር ስልት ነድፎ እንቅስቃሴ የጀመረ ቢሆንም ከወልዲያ መቀመጫውን በማድረግ ዙሪያ ገባውን የሰሜን ወሎ ጋራ ሸንተረሩን በዙ 23 በታንክና በመድፍ እየደበደበም ጉዞውን ቢቀጥልም ያሳምነው ጽጌ ልጆች ግን እጅ አልሰጡም። እንዲያውም አሻፈረኝ በማለት የሚፈጸምባቸውን ከበባ ሰብሮ በመውጣት የተቃጣባቸውን ማጥቃት ተከላክሎ የመልሰው ማጥቃት በማድረግ የተለያዩ የደፈጣና የሽመቅ ውጊያዎችን በመጠቀም ተለዋዋጭ የውጊያ ስልቶችን በመንደፍ የሚቀመሱ አልሆኑም። በእነዚህ ግንባሮች በሁሉም ቀጠና ድል የቀናቸው ግስጋሴያቸውን ቀጥሏል። ከበቅሎ ማነቂያ በወንዳች ወደ አቦሃይ ጋርያም ለመዝለቅም የሚያስበው የአገዛዙ ኃይል እንዳሰበው የሆነ አይደለም። በእነዚህ ቀጠናዎችም ከፍተኛ ትንቅንቅ እየተደረገም ድል እየተመዘገበ ቀጥሏል። በኩልመስክ አንጎት ቀጠና በተደረገ ደፈጣ ጥቃትም አንድ የብልጽግና ቀንደኛ ባለስልጣን ጨምሮ ከአስር በላይ የሚሆኑት ያገዛዙ የሚልሻ አባላት ሙትና ቁስለኛ ሆኗል። በዛሬው አውደ ውጊያ የመራ ፋኖ ብሔራዊ ኃይል የወሎ ቤተ አማራ ላስታ ሳምነው ኮር ተከዜ ክፍለ ጦር ሁለት ሻለቃ ቃኞች ባደረጉት የደፈጣ ጥቃት ነው ባገዛዙ የሚልሻ አባላትና አንዲት የአንጎት ወረዳ ብልጽግና ባለስልጣን ላይ ከባድ ሰብአዊና ቁሳዊ ኪሰራ ያደረሱት በላስታ ጀነራል አሳምነው ጽጌ ኮርስር የሚገኘው የተከዜ ክፍለ ጦር የደፈጣ ጥቃት ጠበብቶቹ ሁለተኛ ሻለቃ ቃኞች በዛሬ ሰኔ 13 ቀን ራስ ሳንጎት ወረዳ አሁን ተገኝ ልዩ ስሙ ባባ ሰዓት ከምትባል ቦታ ደፈጣ በመያዝ ከረፋዶ 3 ሰዓት እስከ አራት ሰዓት ለአንድ ሰዓት በወሰደ ጥቃት አንዲት ሴት የወረዳ ቀንደኛ የብልጽግና ባለስልጣንን ጨምሮ ከአራት በላይ ያገዛዙ ዙፋን አስጠባቂ የሚሊሻ አባላት ሲደመሰሱ ሶስቱ ከባድ ቁስለኛ ሆነዋል። እንዲሁም በዚህ የደፈጣ ጥቃት ሶስት ምስር ኮፍ ክላሽ፣ ስድስት ቦምብ፣ አራት ካዝና፣ ሶስት የወገብ ትጥቅ ከ1800 በላይ ተተኳሽም መማረክ ተችሏል ብሏል። የወሎ አሳምነው የወሎ ላስታ ሳምነው ኮር የህዝብ ግንኙነትን መምሪያ ኃላፊ ይፋ ያደረገው መረጃ እንደሚያሳየው ከሆነ በዚህ ብቻ አይደለም። በዛሬው ዕለት በወሎ ቀጠና ከተደረጉት ንቅንቆች ባሻገር የላስታ ሳምነው ጽጌ ኮርም ጠንከር ያለም ማሳሰቢያና ማስጠንቀቂያ ይዞ ወጥቷል። በላስታ ቅዱስ ላሊበላ ከተማ በአገዛዙ ወዳደር ካድሬዎች ለጨረታ የቀረቡ የህዝብ መሬቶችን ማንኛውም ባለሀብት ሀብት እንዳይገዛ ሲል በጥብቅ አስጠንቅቋል። የአማራ ህዝብ እንደ ህዝብ የተጋረጠበትን የህልውና አደጋ ለመቀልበስ በቁርጥ ቀን ልጆቹ ዱር ቤቴ ብሎ እየታገ መገለብ አለበት። የእናቶ ልጅን ጉርጉር እንዲሉ አንድ ለፍቶ አዳሪ አንዱ ሌላኛው ቀልቶ አዳሪ ሆኖባት የብልጽግና የጭን ገረዶች የባንዳንድ ጥግ ማሳያዎች እናንተ ለምታረድባት እናቱ ለምትታረድበት እህቱ ለምትደፈርበት ወንድሙ ለሚገደልበት የጥይት መግዣ ይህንን ለሚያስፈጽሙ ባንዳዎች ደሞዝና ብል ክፍያ የሚውል በጀት አገዛዙ በልቶ የጨረሰ ቢሆንም ይህንን መተኪያ የሚሆን ላስታ ቅዱስ ላሊበላ ከተማ ላይ የወጣቶችና የሕዝብ ንብረቶች የሆኑትን ሶስት መሬቶች በብልጽግና መራሽ ወዳሚ አማራ የትሮ ፈረሰዎች ለጨረታ ቀርቧል ብሏል። ምንም እንኳን አሁን ላይ የተደረሰባቸው እነዚህ ሶስት የሆኑ እንጂ በከተማ የተለያዩ ቦታዎችም ተመሳሳይ ጣ የሚገጥማቸው ቦታዎች በርካታ ናቸው። የላስታ ቅዱስ ላሊበላ ከተማ ማዘጋጀ ኃላፊ በአቶ መሳይ ወዳጀ ቀጭን ትዕዛዝ ባለሙያዎችን በማሰማራት ጨረታው በአንድ ቀን እንዲፈጸም ባይፈጸም ከእናንተ ራስ አልወርድም ብሎ በማስፈራራት ጨረታው እንዲለጠፍ ተደርጓል። በወርቅ አባይ ከበላይ አከለቤት አካባቢ ወርቅ ድንጋይ ካቡሽተር ለወፍጮ በላይ የወጣቶች መዝናኛ ካፌ የነበረ አሁን ለድርጅት በሚል ጨረታ የወጣ ከቅዱስ ላሊበላ ሁለተኛ ደረጃ ትምህርት ቤት ፊት ለፊት ለወጣቶች መዝናኛ ተጀምሮ የነበረ ህንፃ በጥራት ጉድለት ግንባታው የፈረሰ አሁን ላይ ለሆዳም ካድሬ ያብል ለማድረግ ጨረታ ወጥቶበታል ብሏል። ማንኛውም ባለሀብት በማወቅም ሆነ ባለማወቅ በጨረታው እንዳይሳተፍና እንዳይገዛ ከዚያ ውጭ በጨረታው ላይ አሸናፊ ሆኖ የገዛውን ብቻ ሳይሆን በጨረታ ሰነድ የሚገዛ ከግለሰብ ጭምር ስም ዝርዝሩ ስለሚደርሰን በየትኛውም አጋጣሚ የብልጽግና መራሹ አገዛዝ ደጋፊ፣ የፋኑን ትግል አደናቃፊ መሆናችሁን በማወቅ ለወደፊት በሚከሰቱ እውነቶች ኃላፊነት የማንወስድ መሆኑና የመዘጋጀ ኃላፊ ሆነው አቶ መሳይ ወዳጀ ከዚህ በፊት በባንዳነት ተግባሩ የሚታወቅና ለወደድ ብልጽግና ገረድ ሆኖ በለየለት መልኩ እያገለገለ በመሆኑ እነዚህ ረጃጅም የጥፋት እጆች እንዲሰበሰቡ ጥብቅ ማስጠንቀቂያ እናስተላልፋለን ብሏል መዳረሻው ድልና ነጻነት የሆነ የአማራ ህዝብ ሄሉና ተጋርሉ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል የወሎ ቤተ አማራም የላስታ ሳምነው ኮር የህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ይህንን ጥብቅ መመሪያ እወቁልኝ ሲል ይፋ አድርጓል ወደ አድማሽ ተመልካቾቻችን በዛሬው ዕለት በወሎ ቀጠና እጅን ባፍ የሚያስጭኑ ጀብዶችና የጥንቃቄ መልእክቶቹ ይህንን ይመስላሉ ወደ ጎንደር እንሻገራለን አንድ ኤፌስአር ሙሉ ያገዛዙ ጥምር ኃይል በጎንደር የበጋሻው ክፍለ ጦር ጀግኖች ጭጭ ተደርጓል። የአማራ ፋኖ ብሔራዊ ኃይል አፋባ የጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ጎንደሬ በጋሻው ክፍለ ጦር አካል የሆነው አጥናፍ ብርጌድ ከዳባት ወደ አምባ ጊዮርጊስ ከተማ ሲጓዝ የነበረን የአገዛዙ ጥምር ጦር ስልጣን አስጠባቂ ኃይል በጫነ ኤፍኤስአር መኪና ላይ በተወሰደ ጥቃት መኪናው ላይ ከነበረው የአድማ ብተናና የመከላከያ አባላት አንድም ለወሬ ነጋሪ ሳይተርፍ አልቀዋል። የአጥናፍ ብርጌድ ጀግኖች ዛሬ ሰኔ 13 ከቀኑ 10 ሰዓት ልዩ ልዩ ቦታ ደልዳሊ ተብሎ ከሚጠራው ቦታ በተወሰደ የደፈጣ እርምጃ አንድም የጠላት ኃይል ከመኪናው ሳይወርድ እስከ ኤፍ ኤስ አሩ ባሉበት አልቀዋል ብሏል። የአገዛዙ ጥምር ኃይል በተከፈተበት ጥቃት ግራ ተጋብቶ የሚያደርገው ጭንቆት ድረሱልን እያለ እንደውሻ የጮኸ በርካታ ኃይል ከዳባትና ከገደብዬ ከተሞች ቢያስመጣም ጀግኖቹን ስራቸውን ሰርተው በክበር እየፎከሩና እየሸለሉ ወደ ቦታቸው ተመልሰው ነበርና ከስፍራው አላገኛቸውም። አጠቃላይ ጠላት ከአምባ ጊዮርጊስ እስከ ገረብዬ ከዳባት እስከ ኪንፋዝ በገላ ድረስ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራም ፖለቲካዊ ሽንፈት ደርሶበት ቀጠናውንም ለጎንደር የበጋሻው ክፍለ ጦር አስረክቦ ይገኛል አገዛዙ አሽከሮቹን ትጥቅም ስንቅም እየሰጠን እንዴት በፋኑ ትሸነፋላችሁ በማለት ሰሞኑን አመራሮቹን ጠራርጎ እያሰርና እያስፈራራ ሲሆን ከተቀፈደዱት መካከል ኪንፋዝ በገላ ወረዳ አመራሮች ማለትም አቶ ካሳው የወረዳው ዋና አስተዳዳሪ አቶ ተስፋዬ የወረዳው ብልጽግና ኃላፊ ወይዘሮ እህት የወረዳው ያደረጃጀት ኃላፊና አቶ ካባው የፖለቲካ ዘርፍ ኃላፊ ይገኙበታል። ህሉናችን በተባበረ ክንዳችን ሲል የመራ ፋኖ ብሔራዊ ኃይል የጎንደር ቀጠና ዳግማ የቴዎድሮስ አምስተኛ ኮር የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ታድለው ደሴ ወይም ካስትሮም መረጃውን አጋርቷል። ከወሎ እስከ ጎንደር ከጎጃም እስከ ሸዋ እየተደረገ የሚገኘው የህሉና ትንቅንቅ ሁለተኛ ዓመቱን ሊደፍን የአንድ ወር ጊዜ ቢያህል ብቻ እየቀረው የሚገኝ ሲሆን በእነዚህ ጊዜያት ከተራም እግረኛ ሰራዊት እስከ ከፍተኛ ወታደራዊ አደረጃጀቶችን በማስፋት ከተራም ነፍስ ወከፍ ክላሽንኮቭ እስከ ዙ 23 ና እስከ ሞርተር ድረስ የታጠቀው የፋኖ ኃይል ከድል ላይ ድል እየደረበ በርካታ ቀጠናዎችን እያሰፋ የድል ግስጋሴ ላይ ሲሆን፣ የአገዛዙ ኃይል በአንፃሩም እየተሸነፈ የውርደት ካባውን እየተከናነበ ከሀገር ውስጥ እስከ ዓለም አቀፍ ሚዲያዎች ጭምር ሽንፈቱን እየዘገቡበት መግቢያ መውጫ ቀዳዳ ጠፍቶት እየተራወጠ ይገኛል። እዚህም እዚያም እያለ የድሃ ልጅ እየማገደ የአብይ አህመድ አስተዳደር የብልጽግና ስልጣን ወንበሩን ለማራዘም አሁንም እጁ መሰብሰብ ተስኖታል። የመጨረሻው ውጤትን በቀርቡ አብረን የምናየው ይሆናል። ሰናይ ጊዜ ተመኘንላችሁ። የዕለቱ መረጃችን በዚሁ ተጠናቋልና